አሰላሙ አለይኩም ወረህመቱላ ወበረካቱ ድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ፣ አልሐምዱሊላ በያላችሁበት የዓለም ዳርቻ እንዴት እንዴት ናችሁ? ዛሬ ተመልሽ መጥቻለሁ በአዲስ ቪዲዮ ስጀምሩ በላይክ ጀምሩት፣ ሸር አድርጉ፣ አይከፈልበትም ለእኔ ይጠቅመኛል፣ ለእናንተ ደግሞ አይጎዳችሁም እና ስደተኛ ወንድማችሁ ነኝ፣ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ እላለሁኝ ከወዲሁ ማለት ነው። ዛሬ ተመልሼ የመጣሁት ቪዲዮ አንድ ደስ የሚል ልብ የሚያሞቅ ቪዲዮ አይቼ ነው እና ሰለምቲዎች ሰለምቲዎች ያላቸው ጥንካሬ ያላቸው ጉብዝና እውነት አሁን ሌሎቻችን በኢስላም ሙስሊሞች በኢስላም ላይ ያለነው ልጆች የነሱን ያህል እንጠነክናለን ነው ላይ ነው በቃ አሁን ይህቺ እንትን ላይ ያረኳለሽ የሆነ ቪዲዮ ላይ ቻት ነው የደረሰባት ችግር ያደረሱባት መከራ እንግልት ጸጉር ቆርጦ እንትን እስከ ማቃጠል ድረስ ያ ሁሉ ነገር ደርሶባት፣ እንኳን አሁን ላይ ያለችበት እርግጠኝነት ያለችበት ደስታ ምን ላይ እንዲያለች ያለች በቃ በምን እንዴት ብላ እንደ ደስተኛ እንደሆነች እስቲ አስቡት። ሰለምቲዎች እኔ እንጃ ሞቼ ነው የምወዳቸው። አላህ ይጠብቃቸውና እኛስ እኔ ማለት የፈለግኩት እኛስ ምን ላይ ነን የእነሱን ያህል አላህ እናውቀዋለን የእነሱን ያህል ነቢያችን ስላ ስለም እንረዳለን ሀዲስ ቁርአን እናውቃለን እና አላህ እንዲሁ ማለት እኔ እንዲሁ ይገርመኛል። አላህ የፈለገውን ይመራል አንተ መምራት ፈልግ አላህ የፈለገው ይመራል የሚባለው ነገር በጣም ነው የሚገርመኝ እና አንዳንድ ሰዎች በተለይ አሁን ጊዜ ሚዲያ ላይ ቲክቶክ ላይ ወይንም የተለያየ ላይ እኒህ አንዳንድ ክርስቲያኖች ይሳደባሉ፣ እስላምን ይሳደባሉና ሲሳደቡ ሲሳደቡ ጥያቄ ሊጠይቁ ሙስሊሞቹ ዘንዲያ ገብተው ወይም እና ሁሴን ዘንድ ሌላ ቦታ የሚሆን ገብተው ሊጠይቁ ገብተው እዛው ተማርከው እዛው እስልምናን የሚቀበሉበት መንገድ ያለ። አላሁ አክበር እና ብዙ ጊዜ በጣም ይገርመኛል። የሚገርመኝም ጥንካሬያቸው ከሰለሙ በኋላ ያላቸው የቂን ቅርብ ጊዜ ሰልመው ቅርብ ጊዜ ሰልመው እነሱ ዙረው ኢስላምን ያስተምራሉ። ቅርብ ጊዜ ነው የሰለሙት። እኛ ግን ሀያ ዓመት ሰላሳ ዓመት በኢስላም ላይ ኑረን የእነሱን ያህል አናስተምርም። አረ ማስተማር ቀርቶ አስተካክለን አናውቀውም። ነቢዎች ዓለይሂ ሰላም አሁን ታሪካቸውን ተናገሩ ቢሉን አናውቀውም። እነሱ ግን አመት ያልሞላቸው ሁለት ዓመት የሆናቸው ሶስት ዓመት የሆናቸው ልጆች በቃ የኢስላምን ህፍዝ ዘርጎታል። እኛስ ቃለላህ ላ ቃለ ረሱል እናውቃለን። ራሳችንን እንጠይቅ። እኔ እንደ ሰለምቲዎች ጀግና የለም። ሁሉን ነገር ተጋፍጠው ቤተሰብ ላይ የሚደርሰው ጫና ማህበረሰቡ ላይ ለማሸማቀቅ የሚያደርጉት ነገር ይህን ይህንን ተቋቋመው የሚሰሩት ስራ በጣም ደስ የሚለው። አንዳንድ ሰዎች አሉ አንዳንድ ባለየዎች ምላሳቸው ጦር የሆነ በተለይ ሴቶች ሲሰልሙ ክርስቲያኖች አይናቸው ይቀላል። ለወንድ ብለሽ ነው እንዲህ ብለሽ ነው ወንድ ክርስቲያን ወንድ የለም ክርስቲያን ወንድ ምድሩ የሞላው ክርስቲያን ወንድ። አይደለም አይደለም፣ ተመረጠች። አላህ ወደ ቀጥተኛው መንገድ እየመራት ነው እንጂ ለወንድ ብላ አይደለም። ወንድ ምንም እንትን የሚለው ነገር የለም። እና ሰለምቲዎች በጣም ነው የምወዳችሁ። አላህ በጣም እውቀትን ጨምሮ ጨምሮ ይስጣችሁ። በያላችሁበትም ሰላማችሁ ይብዛ እላለሁኝ። የዛሬው ቪዲዮ ይሄን ይመስል ነበረ። በሌላ ጊዜ በሌላ ቪዲዮ ተመልሼ እስከመጣ ሰላም አለይኩም ወራህመቱላሂ ወበረካቱሁ። ቻናሉን ላይክ፣ ሰብስክራይብ አድርጎ አበረታቱኝ። ለእኔ ይጠቅመኛል፣ ለእናንተ ደግሞ የሚጎዳችሁ ነገር ለሚከፈልበት አይደለም። እላለሁኝ ሰላም ሆኖልኝ።